ሰላም ሰላም ጤና ይስጥልኝ ልኝ ውድን እንደምን አላችሁ ደና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ መድኃኔዓለም ነው። እንግዲህ በውጭ ዓለም ያላችሁ ለሰላም ወደ ሀገራችሁ ገብታችሁ ቤተክርስቲያን ትሳለሙ መድኃኔዓለም እንድትሄዱ እግዚአብሔር ፍቃድ ይሆንላችሁ።

እኔ እነሱ ብዬ ድምጼን ቀንሼ ነበር። አሁን ከሰሙኝ ማለት ድምጼን ጨምሬ ላውራ። ምን ነው የሚገባኝ? ምን ነው የሚገባኝ? እንግዲህ ህ እንደዚህ ነው የሚቆጠረው። ሰይጣን የምታወራው ይመስላችሁና ይገበሻል እያለኝ ነው። ለማንኛውም ውድ ቤተሰቦቼ ደህና ናችኋለን? ጠፋሁኝ ስላልተመቸኝ ነው፣ ለመቀረጽ አልተመቸኝም።

የተወሰነ ቀን እሱ ላካል ነው ነው ያው ሱቅ ላይ ስለሆንኩ ነው። ከስተመር ሲመጣ አንዳንዴ ይነሳለው አቤት ነሳለ ድምጽ ሲገባቢ ምናምን ደግሞ ድምፅ ሲገባብኝ ምናምን ደግሞ ያው ላለመረበሽ እናንተ ጋር ድምጹን እንዳይል ስለመስ አቋርጠዋለሁ ማለት ነው። እና ውድ ቤተሰቦቼ እንኳን ለመድኃኒዓለም አደረሳችሁ። ደህና ናችሁ አይደለም። ውድ እህት ወንድሞቼ በውጭ ዓለም የምትኖሩ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ስለናበሽ ጉዳይ ምናምን ላወራ አይደለም የመጣሁት። ከሱ ጋር ባለፈው እንደሰማችሁት አውርተናል፣ ጨርሰናል። ከመጣም ይምጣ ካልመጣም ደስ እንዳለው። ደግሞ ታርቀናል ምናምን የሚል ነገር አይቻለው። ቪዲዮ ጥሩ ነው፣ መታረቃቸው ደስ ብሎኛል። አስፈላጊ ከሆነ ደግሞ በፍቅር መቀጠል ይችላሉ፣ እሱ የራሳቸው ውሳኔ ነው። ብቻ ግን ልጁ ደህና መሆን ብቻ ነው የምፈልገው። እና ውድ ቤተሰቦቼ ዛሬ ስለ እሱ ላወራ አይደለም የመጣው፣ ሰላም ልላችሁ ነው። ጠፍቼባችኋለሁ፣ እየጠፋሁ ስለሆነ ሰላም ለማለት ያክል ነው የመጣሁኝ። በቅርቡ ቆንጆ ስራ ይዤላችሁ እመጣለሁ፣ እሱን ለማሳወቅ ነው። ብዙም አልቆይም። በያላችሁበት ይሄ መኪና እየጫ ሰላማችሁ ስትይ በልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይ እገባለሁ ሰዓት እንዲሞላልኝ ቪዲዮ ደግሞ በቅርቡ አሪፍ ነገር እንደመጣ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሺ፣ ቻው፣ እወዳችኋለሁ።